ከአርባ ምንጭ ዩኒቨርስቲ በአንደኛው ሊያውም በጠዋቱ የተሰማው የመጨረሻ ቅልጥ ያለ ጩኸት ከግቢው አልፎ አካባቢውን ያስደነገጠም ነበር። ነገሩ እንዲሁ በቀላሉ የሚታለፍ ሳይሆን ይህንን ጉዳይ ሞት የተባለው መራራ በማንም ማይ ድረስ የሚያስብል ወንጀል የተፈጸመበት ጉዳይ መሆኑን ደግሞ ስንሰማ አይወላድ እንደምን ትችለው የሆነ በማለት ነገሩን ከስሩ ልናነሳውም ወደድን። ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጠየቅን አርባ ምንጭ የምንተሰማ የዚህ መራራ ዘግናኝ የወጣቱ ልጅ ህልፈተ ህይወት እንዴትስ ነበር፣ እንነግራችኋለን። ይህ ብዙዎች የአስራ ሁለት ዓመት የመደበኛ የትምህርት ቤት ቆይታቸውን አጠናቀው ብሔራዊ ፈተናን ወስደው የሚገቡበት ዩኒቨርሲቲ ወላጅ ልጄ እንጀራ ገዝቶ ያበላኛል፣ ድግሪ ዕውቀት ጭኖ ያመጣልኛል ብለው የሚልኩት የሚጥሉት ተስፋ እንዲች ባለች የሕይወት አጋጣሚ ደስታን ለመስማት የቋመጠ ጆሮ የልጁን ሕይወት ተቀጠፈች የሚል ሁሉንም ክስም የሚያደርግ ዜና ሲሰማው እንዴት ችለውት ይሆን በማለትም ነው የጀመር ነው ነገሩ የተፈጠረው። በ40 ምንጭ የጫሙ ካምፓስ ውስጥ ተማሪዎች የመጀመሪያ ዓመታቸው ትምህርታቸውን አጠናቀው የሁለተኛ ዓመት ዲፓርትመንት መርጠው ጨርሰው በተገኙበት በዚህ ሰዓት ነው ግድያውም የተፈጸመው። ከዛው የሚኖሩበት የተማሪዎች ማደሪያ ሊያውም በዘግናኝ አሰቃቂ በሆነ ሁኔታ የሰው ልጅ የተማረ በዚህን ያክል እንዴት እሳስቻለው በሚል በሰው ላይ የተፈጸመ የሞት መንገድም እንደሆነም ነው የተሰማው። እርግጥ ብዙ ተማሪዎች የዚህን ያህል አይክፋ እንጂ ተማሪ ደህንነቱ መጠበቅ ካቆመ እንደቆየ ተማሪዎች የደህንነት ስጋት እንዳለባቸው ቢያሳውቁም የአርባ ምንጭ ዩኒቨርስቲ ስሙን ለመሸፋፈን ብዙ ርቀቶችን እንደሄደ እንዲህ ያለውን ግን ስር የሰደደውን ሊደብቀው ከቶ እንዳልተቻለውም ተሰማ። በግምት ሀያ አንድ ዓመት የሚሆንን ነፍስ በጩቤ በተደጋጋሚ ተወግቶ የሚገደልበት ዩኒቨርስቲ እስኪሆን የት ነበር የሚሉ ጥያቄዎችንም አስነስቷል። ዩኒቨርሲቲው በግል ጸብ የተነሳ የደረሰ ሲል የሸፋፈነ ቢሆንም ሆስፒታል ደግሞ ረጅምና ከሞት ጋር ግብ ግብ የፈጠሩበት ትንቅንቅን ቢያደርጉም ሳያሸንፉ ምሽት የተማሪው ሕይወት ቀርሟቸዋል። ልጁ ማነው? ዩኒቨርስቲ ዩኒቨርሲቲውስ ምን አለ? ተማሪዎቹስ ቃላቸው ምን ነበር? እርግጥ ፖሊስ ጉዳዩን ይዤዋለሁ ቢልም የወጡ መረጃዎች እንደሚጠቁሙት ከሆነ ግን አንድ ባንድ እንዲህ የሚሉም ናቸው። የአርባ ምንጭ ዩኒቨርስቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ በትላንትናው ዕለት በጠዋቱ በብሎክ ዘጠኝ የወንዶች የማደሪያ ደርም ውስጥ አንድ ተማሪ በጩሜ ተወጋግቶ ባሰቃቂ ሁኔታ መገደሉን መናገራቸውም ተሰምቷል። ታዲያ ቀጥሎም እነዚህ ተማሪዎች እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብተዋልም ይላሉ። ዩኒቨርሲቲው በግቢው ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈኑን ትቶ ተማሪዎች ደህንነት ዋስትና እንዲሰጥም እባካችሁ ድምፁኑን ሲሉምን ያሳሰቡት ተማሪዎች ባለው ነገር ስጋት ላይ እንደወደቁ መፍትሄ እንዲሰጣቸው ደህንነታቸውም ባስተማማኝ ሁኔታ እንዲረጋገጥላቸውም ጠይቋል። ነገሩ ዩኒቨርሲቲ ውስጥ የዚህን ያህል ሰቀቀን የሚያመጣ የደህንነት ስጋት እያለ የእነዚህ ተማሪዎች የግል ጸብ መጨረሻ በእንዲ አይነት አሳዛኝ መጨረሻ ሁኔታም ሲቋጭ ለመመልከት ነው ወይ? ተማሪዎች ወደ ዩኒቨርስቲ አደንዛጅ እጽ ስለ ታማ ነገሮችን እስከ ማስገባት እንዲደርሱ መነሳስ አስቻላቸው? በተለይ ከተለያዩ ክልሎች ወላጅ ልጅ ይማርልኛል በማለት ሲልክ እንዴት በድን ይመለስለታል ብሎ የሚሞግት የሚጠይቅ ባይኖርም እንደ ጥያቄ ግን ማንሳቱ ነውርም አይሁንም አርባ ምንጭ ዩኒቨርስቲ የተማሪው ግድያን ማረጋግጦ የሐዘን መግለጫን በትላንትና ሁለት በመጨረሻው ሰዓትም አወጥቷል ዩኒቨርሲቲው የሥነ ትምህርትና ሥነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጓ ስፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት በትላንትናው ዕለት ሚያዝያ 28 2017 ዓ.ም ከፍተኛ ጉዳት ደርሶበት እንደ ነበር ከዛም ለሕክምና ወደ ሆስፒታል ቢሄድም ሕይወቱ መትረፍ እንዳልቻለ እንዲሁም ሕይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ መቅረቱን በዚህም ማምሻው ላይ እሱም ምሽቱም እንደጨለመ መሰማቱም ነው የተሰማው። ታዲያ ይህንን ጥቃት ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገ እንደሚገኝ የተገለጸም ሲሆን የህግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለህዝብ ይፋ እንደሚያደርግ ቃልም ገብቷል። እንዲያው ለማጠቃለል ግን እንዲህ ያለውን ስርዓተ አልበኝነት መስማት በተደጋጋሚ እየቀለለባቸው ለመጣው ኃላፊነት ላለባቸው ነገሩን ከስር መሰረቱ እንዲያስተካክሉት ከፍተኛ የትምህርት ተቋማት ሀገር የሚገነባባቸው፣ ምሁራን የሚፈሩባቸው እንጂ የሚጠፉባቸው፣ ተማሪዎች እንዳይማሩ፣ ወላጆች በስጋት እንዲኖሩ የሚሆኑባቸው ቦታዎች አይደሉምና ይታሰብበት ስንልም ጠየቅን። ለወዳጅ፣ ለቤተሰብ፣ ለጓደኞቹ መጽናናትን እየተመኘን በድጋሚ ለቻናላችን አዲስ ከሆናችሁ ወቅታዊና አዳዲስ መረጃዎችን ከእኛ ታገኙ ዘንድ ልሳን ሚዲያን ሰብስክራይብ በማድረግ አዳዲስ መረጃዎችን